ይፈቅዳል። ብቻ አስቀምጥሽ አንቺ ተነሽ ስለታናገረኝ ምሆነ ልታስቀርብኝ እንዴት ነው? እንደዚህ ሊሆን ይችላል። ስለሆነ እንደዚህ ዝም ብለሽ ምን ነው? አይ ያው የምስይ ወረቀቱ ላይ አይደለም እና ለምን ወረቀቱ ላይ አታፈጭም ብዬ ነው። ውሽ የኔ ነገር ወረቀት ላይ እንደምስል ግልጽ እዚህ ጋር ሁለት ሰዎች አሉ። ከዚ የሳልኩት አንዷ ሴትዮ አንዷ ሲንክ ላይ ስታጋጫት ነው። እያው ማለት አእምሮ ላይ የሚመላለስ ይሄ ብቻ ነው እና ከዚህ ውጭ ምንም ነገር መሳል አልቻልኩም። ግን እዚህ ሰፈር እንግዲህ ናታን ያዋጣል ብሎ ያስበውን ነገር ከጉሊቱ ይልቅ ይሄን ላውንደሪ ቤት ከፍቶ

በጭራሽ! ምን ለማድረግ እየሞከርክ ነው? ናትና ቢኒ ለገኒ ሰብራይዝ አደረጓት። ቤዚ ህዋን እየፈለገች ነው። ወረቀት ሄድ ሉሊትን፣ እነ ቤዛ ባሉበት ሁሉ ስልክሽን አስቀምጪ እያላትነው። ጤና ቢኒ ስልክ እየወሩ ያለ በሪን እንኳኳል። ስትወጣም ፖስታ አግኝታለች። ናታን በጨለማ ላይ እየተከታተሉት ነው ዙሪያውን። ሰላም፣ ጤና ይስጥልኝ ክብራንና ክብራኔ ቻናል ቤተሰቦች ሰላማችሁ ብዝት ብዝዝት ይበል በያላችሁበት። ሐረግ 103 ኤርፋታ ውጤቱ ወረቀቱን ከፍታ ካየች በኋላ አገላብጣ። ጤናስቴን አምላኬ የጠየቅኩህን ስላደረክልኝ ትላለች ወዲያውም ስልኮን አንስታ ለዶክተሩ ትደውልለታል ሄሎ ዶክተር ሰላምታ ከተለዋወጡ በኋላ ሄሎ ኤልፋታ ውጤቱን ወሰሽ አዎ ትላለች ጠብቄሽ ሌላ ጉዳይ ስላለብኝ ነው የወጣሁት አስቀምጬ አላት እንዴት ሆነ የፈራሹ ነገር ሆነ እንዴ ሲላት አይ እንደዚ አይደለም ዶክተር የናታንና የአፌድ ወንድማማቾች አይደሉም ትላለች በጣም ደስ ብሎኛል። እንኳን ደስ አለሽ የርፋታ። እኔም እኮ ነግሪሽ ነበር እንድትረጋጊ። በጣም አመሰግናለሁ ዶክተር፣ አንተ ባትረዳይ ኖሮ ይሄ ሁሉ አይሆንም ነበር። አይ አይ እንደዛ ትበይ፣ በጣም ጠንካራ ሴት ነሽ። ባይሆን ለናታን እውነታውን ብትነግሪው የተሻለ ነው ይላታል። አይ አይ አልነግረውም። አሁን ላይ ያስጨነቀኝ ይሄ ነበረ። ታዲያ ምን ልታረጊ ነው? ተረጋግቻለሁ። ስሚኝ እርፋታ፣ አንቺ ጠንካራ ሴት ነሽ። አሁን ላይ መኖር ያለብሽ እያሻለሽበት፣ መንገድ ግን ጥሩ አይደለም ዶክተር። በሁሉም አቅጣጫ ደስተኛ መሆኑንም ሳይሆን ለናታ መናገሩን አጥቻው አይደለም ትላለች። ግን ይገባኛል። ልደበቅ ያልሹ ነገር የሚታይ ነገር ነው ተደብቆ የሚቀር አይደለም። ጽንስ ነው፣ ጽንስ ደግሞ የሚታይ ነው። ከዚህ ነገር ላይ በደንብ አስቢበት፣ ካልሆነ ግን እኔም ብሆን እንዴ ዶክተር ትላለች። ያልፈታል እኔም እኮ ማለት ተው ዶክተር፣ እኔ እኮ በዙሪያ የማማክረው ስለሌለላይ ነው ሁሉንም ነገር የማማክረው የባሰንድ ጸጸት እንዳታደርገኝ። ኤርፋታ በደንብ አስቢበት፣ ከረፈደ በኋላ ሌላ ችግር ይዞ ነው የሚመጣው ይላታል ዶክተሩ። ነግረሽው የሚደረግ ነገር የሚደረገውን ብታደርጉ ጥሩ ነው። በቃ አስቢበትና ወስኝና ንገርኝ፣ አሁን ወደ ስራ ሊገባ ነው ይላታል ዶክተሮ። ከዛ አንቻል ነገርም ካልሽ እኔ ነግረዋለሁ። አይ ዶክተር፣ በፍጹም አይሆንም እንደዚህ ያልኩበትን ሌላ ጊዜ ነግርሃለሁ፣ ትላለች እርፋት። በዚህም የሔዋንን ፎቶ አባስታ እየለጠፉ ነው፣ ከናኦም ጋራ በየመንገዱ የአፋል ጉኝ ወረቀት እየለጠፉ ይገኛሉ። ቤዝዬ፣ ይላታል። ወይዬ ደከመሽ አይደለ? በጣም ነው የደከመኝ። እንደዚህ ደክመን ግን አንድ ፍንጭ ብናገኝ ጥሩ ነበር። ይህም ሰውግን ሰው ግን አንድ ሰው አየኋት የሚል ነው የተላለ ቤዘ አይዞሽ ቤዝዬ፣ ብዙም አትጨነቂም የሆነ ነገር አናጣም፣ ይላል። አሁን አሁን ላይ ግን መጥፎ ነገር እየተሰማኝ ነው። የሆነ መጥፎ ነገር ላይ የወደቀች ነው የሚመስለው። ጥሩ ነገሩን ማሰብ ይሻላል፣ ይላል። ናኦም ትንሽ አረፍበይና እንሂድ ወደ መኪናው ሲላት፣ ለመኪናውም በጣም ርቀን መተናል። እኔ በጣም ደክሞኛል። አሁንስ እዛው ምድርስ አይመስለኝም። በቃ እኔ አዙሬ ይመጣሉ አንቺ እዚህ ጠብቀኝ፣ ይላል። ያፌድና ሉሊቱም ተገናኝተው፣ ወይዘሮ ሉሊት ምን አዲስ ነገር አለ ይላታል። ምንም አዲስ ነገር የለ፣ ያው በስልክ እንደነገር ከሆነ ይሄው ልሽ። በደንብ ስሚኝ፣ አንድ የምታደርጊልኝ ነገር አለ ይላል ያፌድ። እሱን ነገር ማድረግ ከቻልሽ የጠየቅሽኝም ሁሉ አደርግልሻለሁ በምላሹ ይላታል። አይደል ብላ ከክክክ ብላ ሰቃ። አይደል አንተ ኮ ጥሩ ሰው ነህ፣ በዙሪያ ካሉ ሰው አንዱን ጥቀሽ ብባል አንተ ነው የምጠቅሰው ትላለች በሳቅ እየተንቀጠቀ። አይደል ስሚኝ በሚቀመጡበት ቦታ ሁሉ ስልክሽን ሪከርድ አርገሽ አስቀምጠሽ አስቀምጠሽ አንቺ ተነሽ። በተለይ ደግሞ ቤዛና ናተ በሚቀመጡበት የምታረቅን ሁሉ የምታውቅነ፣ አዎ እሱን ነው ምል። በሚቀመጡበት ቦታ ላይ ስልክሽን ቁጭ አርገሽ አንቺ ዞር በይ ቶሎ ይላታል። መቼ ይቀመጥና ማታ፣ ሽፉንፍኑሎ ይገባል፣ ሽፉንፍኑሎ ይወጣል። ከነገሩ ልክነ የሆነ ቀን ቤዝ ማውራት አለብን ዛሬ አይደለም ግን ቀን ነግሻለው ያላትን ትዛላት። ሴላት ሰምቻለሁኝ። በቃ ያልኩሽን እንደ ዛርጊ ቁጫ አድርጊና ዞር በይ። እሽ በቃ ብላ ከመኪና ወርዳ፣ ቆይ ግን እንዴት ነው ይህን ማሰብ ያልቻልኩት? አቶ ናኤፍ እስከ ዛሬ እንደዚህ ባረግ ኖሮ ምን እንደምታደርግ አውቅ ነበረ። እስከ ዛሬ ይህን ማሰብ እንዴት ያቅትሻል? ቆይ አንዳንድሽ አደርግልሻለሁ፣ እያለች በሃሳብ በወዷ እያወራች መንገዷን ቀጠለች። ቢኒያምም የመስቀያውን እያስተካከለ እናት በጣም ነው ማመሰግነው ቢል ገኒ ግን አሁን ስታይ በጣም ነው የምትደሰ ናትም። ገኒ ደስ አላትም አላላትም፣ ዋናው ነገር ከዛ ከጉልት እንድትነሳ ነው ምፈልግ። እናንተም እንደዚህ አይነት ነገሮችን ዝም ማለት የለብህም ይለዋል። ቢኒ ላስፍቀደች እኳ አይደለም አቅሜ ስላልፈቀደልኝ አቁሜ ማለቱ ከበደኝ። ደግሞ ምን ማለት ነው ምንም ማድረግ አልቻልኩም ስትል እኔን አጠይቅም ነበር ወይ ይላል። ና ቆንጆና የተስተካከለ ነገር እንኳን ባናደርግ እንደዚህ አይነት ቀለል ያለ ማድረግ እንችል የለም ወይ ይለዋል። አዎ ግን ልክ ነው ግን ደግሞ ማስቸገር ሆንብኛል ብዬ እኮ ነው ይላል ብኔ ናዲም ፈገግ ይልና እኔን አለማስቸገር ደግሞ አንዳንድ ነገር የምታስተካክላችሁ ነገሮች አሉ ብዬ እኮ ነው ገኒ ደግሞ ነገሩን እንደዚህ ታክረዋለ ብዬ አላሰብኩም ተው ብኒ ተው ብኒ እንደዚህ ለማድረግ አትሞክር እንዲያውም ካልነገርከኝ ይልቅ የመለስክልኝ መልስ በጣም አናደ እሺ በቃ ይቅርታ። አለፍ እንደዚህ አይነት ነገር ሁለተኛ አይደገምም። አሁን እንዳጌድ ደውልና እዚ እዚህ እንድትመጣ አድርግ። ገኒ አሁን ትምጣ እንዴ? ምን ነው ገኔ ደህና አይደለችም ወይ? ይላል ናቴ። እንደዚህ አይነት ጓደኛ ይስጣችሁ። ለዳቂጋ ደወለለት። ቤዚና ናኦምም የተከጠመጡበት ተነስተው አሁን እኔ ተባበሉ እሺ ብለው ወረቀቱን ሰብስበው ጉዟቸውን ቀጠሉ። ወዲያውም ቤዚ ናኦሜ ማታ ምን ሆነ ነው በጣም ተረብሸ ነበረ። ሳገኝሽ በአካል ንግርሻለሁ ብላይ ነበር። እኔም ደግሞ በራሴ ጉዳይ ተጠመድኩኝ ትላለች። ቤዚ እስቲ ንገረኝ፣ አሁንም ከስራ አቋርጠ መተህ ነው? ተይ ቤዚ፣ በአሁኑ ሰዓት የሚነገር አይደለም። ደግሞ የራሱ ጭንቀት ቀለል ሲልሽ የዛን እንግርሻለሁ ይላል። ማለት ነው የራስሽ ጉዳይ ቀለል ሲል ማለት፣ እኔ በራሴ ጉዳይ እያስጨነኩህ አይደለም ወይ ትላለች። ተይው ቤዚዬ፣ መጀመሪያ አንዱን እንጨርስ ይላል። አሁንም እሺ ከከተማ እንውጣ ሲያልከው እ ብሎ ከከተማ ወጥተን ትንሽ ራቅ ያለ ቦታ ብንቀመጥ ደስ ይላይ ነበር፣ ግን እንዳልሹ አንዱን ያዝኑ ብንጨርስ ይላታል። ደስ እንዳለህ፣ ግን መናገር ስትፈልግ እኔ ከጎንህ ነኝ ትላለች። እሽን ይሳቅታ። ምንም ነገር ቢፈጠር ፈገግ ስትይ ደስ ይለኛል። ምልህና ውድ፣ እኔ ደክሞኛል ከዚህ ልጠብቅህ መኪናውን ይዘህና ስትል፣ በቃ ሺ ችረፊ፣ ብዙ አልቆይም መጣ ብሏት ይሄዳል። ኤርፋታም ከሶፋ ላይ ተኛ እንዳለች በር ሲከፈት ትሰማለች። ምድግ አለች። ወዲያውም ያፌድ ነበረ ሲመጣ ተነሳች። ምን ነው የኔ ንግስት? እኔ ስመጣ የልቴጅ ነው። በዛ ላይ ደግሞ ፊትሽም የተጨነቅሽ ይመስላል። የተፈጠረ ነገር አለ እንዴ? አይ ምን ይፈጠራል? ምንም አልተፈጠረም። ያው ምግብ ላቅርብልህ ብዬ ነው። ሰሞኑን እያመመኝ ነው። በዛ ላይ እያስጨነቀኝ ስለሆነ ትንሽ ጸሎት ላርግ ብዬ ቤተክርስቲያን ሄድኩኝ፣ እዛ ነው። እረ ሳትናገድ ስትሄድ እኮ እያስጨነቅሽኝ ነው። በዛ ላይ ስልክ ስደውልልሽም እያነሳሽ አይደለም። ያው ህፃኖት ላይ ስለነበርኩ ነው ያላነሳሁት ትላለች። በይ ባይ አሁን መነጋገር አለብን ይላታል የአፌድ። ምንድነው ምንነ በመጀመሪያ ለኒሳት ነልግ በመውጣትሽ መጠንቀቅ ያስፈልግሻል ማለት ትለዋለች። ማለትማ ልክ እንደዚህ ለኒሳት ነግሪኝ በመውጣት በስህተትም ቢሆን እንዳይደገም ይላታል። ደግሞ ስራ ፈልጋሉ ያልሹ ለስሙ ነው እንዲህ ይላታል። አይ ያፌድ እንደዛ አይደለም አሁን ነገሮች ስላልተገጣጠሙልኝ ነው በሂደት ልናየው እንችላለን እሱን ቆይ ሌላው ነገር ቆይ አቢል እዚህ እንዲቆይ የፈቀድሽው አንቺ ነሽ ወይ ይላታል አዎ ግን እኮ ነገር ነበር እዚህ ቤት ውስጥ ብቻችን ከምንሆን ወደ አጠገቧ ጠጋ በማለት ስሚኝ እኔ ንግስት እኔ ያፌድ ነኝ እኔን ማታለል በጣም ከባ ነገርኝ እስቲ ምን ብሎ ነው እያስፈራራሻል ነው ወይስ ከዛ ከናታን ጋር ያቀዳችሁ እቅድ አንደኛው ይሄ መሆኑ ነው እንዴ አንተ፣ ራስህ ምን መሆን ነው ናታን ምናምን ብለህ የምትቀባጥረው? ትለዋለች። እርፋ፣ ምን ለማለት እንደፈለግኩኝ በደንብ ገብቶሻል። የጠየኩሽን ብቻ መልሽ። ስማኛ ፌ፣ ከዚህ በላይ ምንም የምመልስልህ መልስ የለም። እንደፈለገህ ማሰብ ትችላለህ። ስሚኝ እርፋታ፣ ምንም ማድረግ ማድረግ እንዳትሞክሪ በጭራሽ ብሎ ያስጠነቅቃታል። ምን ለማድረግ እየሞከርክ ነው? ምንም ለማድረግ አላደረግኩም። እያደረግሻለሽው አንቺ ነሽ ይላታል። ለማንኛውም ተዘጋጂ በኋላ እንወጣለን ብሏት ጥሏት ይወጣል። ኪና ገን የሚመጡና ቢኒና ናቴን ቆይ ምን ሆናችሁ ነው እንደዚህ አጣልፋችሁ የጠራችሁ? እንተላችኋለን ገንዬ ይልና ናቴ ገኒ ቁጭበይ ይላታል። ወዲያውም እዚህ ሰፈር ያዋጣል ያለው ናቴ እጉልቱ ይልቅ ይሄን ላውንደሬ ከፍተልሻል ይላታል። እርፋታንም እጉልት ሆነች ተምጠብቂያት ይሄ ለእርፋታ ቤት ቅርብ ነው ይላት። ገኒም በደስታ የኒ ነው ለምን እንደዚህ ያደረግ ናታን አለች። ለምን ይህን ሁሉ ገንዘብ ታዋጣለህ? አረ ብዙ አይደለም ግን እንደውም በዚህ አካባቢ ደናቤ ካገኘን ሲላት፣ አለች በደስታ እየፈነጠዘ ይበቃኛል፣ በቃኝ በቃኝ እያለ በደስታ ይሳሳቁ ጀመር። እኔ ኩለ ልጅ ብዬ ነው እንጂ እን ቦሪያት ነሽ አይደለ? በቃ ግቢና ውስጡን ይላት አልቢኒ። ወይዘሮ ፍዟንም በጠረጴዛው ዙሪያ እየዞረች ልጇን ስጠብቅ ነበር፣ ወደ ወበሩ ከፍታት ስትገ ስትወጣ ስሰማት፣ ልጅቷም ጥያራ ቀጥ ብላ ወደ ውጭ ለመውጣት እየደች ነው። አንቺ ተያረ አንቺ ተያረ እያለች ተከተለቻት። ያራ እያለች ብደራትም እማ አልመጣምኔ አለቻት። ወደም ተከትላ ወደ ስንሰ ልትወጣ ስትል ያዘቻትና እኔ ከስራ ቀርቼ ተክፍል እስከምወጣ ድረስ እንስጠብቅሽ ቆይቼ ሳታናግሪኝ ልትሄጅ ነው ስትላት፣ ማም እጀ ልቀቂኝ ትላታለች። ያራም በግድ ይዘሽ ልታናግርኝ ሆነ ልታስቀሪኝ አትችም ስትላት፣ ምን ብላ እንዴት እንዴት ነው የምታናግሪኝ ብላ ሳታናግሪኝ የምትሄጂበትን ሳትናገሪ የትም አትሄጂም ትላለች ወይዘሮ ሱዛንም በእንድ የጥያራ ማም ታይኝ ቢሴሻለሁ ብላ እጇን ትመነጭቃለች ወደ ወንድሟ ይመጣል ለምንድን ነው የምታወሩት አለ ይችን እህቴ አንድ በላት በአሁኑ ሰዓት ታልሄድኩ ብላ እየበጠበጠች ነው አለች ወዲያ ወደ ወይዘሮ ሱዛን ታጠገባቸው ዞር አለች እህቴ ምን ሆነች ነው ለምን የሆንሽ ነገር አትናገሪም? ወንድሜ እኔ በአሁኑ ሰዓት መናገር አልፈልግም እሷን ተያትና ቆይለኔ መናገር አትችም ያሳዘንሽ ያስከፋሽን ማወቅ እፈልጋለሁ። ሌላ ነገር ትርፍ ነው። ወንድሜ እባክህን፣ ሌላ ጊዜ እነግርሃለሁ። አሁን ከምሄድበት አትከልክለኝ ትለዋለ። ቶሎ ሄጄ ቶሎ እንድመለስ እፈልጋለሁ። በቃ አብርሽ ሄዳለሁ። ግን ደግሞ ብቻ የሚሄድ ነው እኮ የፈለኩት ወንድሜ። አይ እንግዲህ፣ የትም ቢሆን አብርሽ ሄዳለሁ ብሎ ጃኬቱን ለብሶ ተከተላል። ይህም ብቿን ቁጭ ብላ ከሳሎን ወረቀት ላይ እየጻፈች ነበረ። ወደ ሉ እዚህ ምን እያደረግሽ ነው? ራሽ መሳል ጀመርሽ እንዴ የልጅ ነገር ትላታለች። አይ ራሴን አይደለም የምስለው። ታዲያ ማን ነው ምስዩ? አንቺን ብላ በፈገግ ጨርስና ምን አይነት ጎበዝ ሳሌ እንደሆንኩ አሳይሻለሁ። እሺ ደስ ይለኛል ትላል ሉ። እሺ ትንሽ ጠብቂኝ እየጨረስኩ ነው። አረ ችግር የለውም መቶ አመትም ቢሆን እጠብቅሻለሁ ትላል ሉ ይህን እየሳልሽኝ ከሆነ እጠብቃለሁ በትግስት። አንዳንድ እኮ አንቺ ጥሩ ነገር ትሰሪያለሽ ትላለች አይደል? አለችና ታያለሽ መቶ ዓመት ጤነኛ ሆነሽ ሳትጠብቅኝ አብደሽ እንድትሄጂ ነው የማደርግሽ እያለች በሆዷ ማውራቱን ያዘች። ነው የማደርግሽ፣ የዛኔ እኔን እንዴት ማውራት እንዳለብሽ ወዴ ሳይሆን በግድሽ ትረጃታለሽ እያለች በሆዷ ታወራለች። ፍጥጥ ብላ እያየቻት እንዴ፣ ወይዘሪት ዘሪት፣ እየሳልሽኝ ስለሆነ ነው እንዴ ፍጥጥ ብለሽ የምታይኝ አለች ሉሊት። አዎ ምን ነው? አይ ወረቀቱ ላይ አይደል እንደምስዩ። ታዲያ ወረቀቱ ላይ አታፈጭም ወይ ብዬ ነዋ። ወይ የኔ ነገር ወረቀቱ ላይ እንደምስልሽ እኮ ረሳሁት። ቆይ አሁን ልሳልሽ ልጀምር፣ ብራ ወረቀቷን አነሳ ለሽ ብ መሆኑና ትላታለች። ውፍ ሉሌት እስቲ ትቁነጥነጭ አንድ ቦታ ቁጭ ቤና ልሳልሽ ትላታለች። ትላት እሺ አልንቀሳቀስም። ለቤዚ ምን እንላታለን አለን መሰለሽ? አንቺ የምትስይው ስዕል ላይ ትልቅ ፍሬም ትገዛና እዚህ በሰርግ ፎቶ ላይ እንድታስቀምጠው እንነግራታለን አለን። አይደህላ ተሳሳኩ እንደውም ሁነትሽን ነው እኔም ለቤዚህ ነግራትና በቆንጆ ፍሬም አድርጋ እዚጋ እንድትሰክሻደር እነግራት አለው። ዛሬማ ዛሬማ በቀኝ ጎንሽ ነው የተነሳሽው ነቀኮ አንድ መጥፎ ነገር አልተናገርሽኝም ትላለች ሸርፋታ ና ያፌዝም። ወደሚሄዱበት ለባብ ሰው እየወረዱ ከላይ ወደ እንቁልፉን እያነሳች አለችና አቤል፣ እኛ ከቆየንበት በሩን በምን ከፍቶ ይገባል? ብላ እኔ እንጃ እኔ ምን አውቃለሁ፣ አንቺ እንጂ እኔ ሄድለውም እንዲመጣ ያደረግሽው ይላታል ያፌ ነገሩ ቁልፍ አለው ትላለች፣ እርፋታ። ምን የምን ቁልፍ ነው ያልሹ? አለ ያፌድም። እርፋታም ደንግጣ እየተንተባተበች ውይ፣ የምን ቁልፍ ቁልፍ አልኩኝ እንዴ? ለነገሩስ ቢመጣ ቁልፍ አለው ያልሹ ምንድን ነው አላት። አረ፣ ተሳስች ነው ቁልፍ ያልኩት። እሽ፣ በቃ ሌላ የምታሪጉ ነገር ከሌለ እንውጣ አላት። ሁኔትም እስካሁን አልጨረሽም እንዴ? እኔ እኮ ስራ ያለብኝ ሰው ነው እስካሁን ቁጭ አድርገሽ፣ ትላታለች። ታዲያ ስራ ካለብሽ ለምን አትሄጂም? አለች እየሳልሽኝ አይደለም እንዴ? እየሳልኩሽማ ነው፣ ግን ደግሞ የምስልሽ ጭንቅላቴ ውስጥ ስላለ አንቺ አታስፈልጊ። እንዴትም በሆዷ ህይወት እንግዲህ ይች ተንኮለኛ ስልሽን በራሴ ትላለች ብላ በሆዷ መውራ ቀጠለ። ወረቀቱን ጨርሳ ከሰጠቻ በኋላ ወደ ወረቀቱ ስታይ ምንም የተሳለ ነገር የለም። እንዴ ምንድን ነው የታለ? ስላታለች፣ እንዴ እዚጋ ይታይሽሞይ ብላ በማል ላይ እጇን ታሳያታለች። እንዲያውም ላስረዳሽ እዚህ ጋር ሁለት ሰዎች አሉ። ተሁለቱ አንዷ ሴትዮ ሲንክ ላይ ራሷን ስታጋጫት ነው። አይሚሮ ላይ የሚመላለሰው ይሄ ብቻ ነው። ከዛ ውጭ መሳል አልችልኩም። ሉሊትም ቆይ ምን እያደረግሽ ነው እንዴ? የሳልኩት ስዕል እንዲህ ያስፈራል እንዴ? እየተንቀጠቀሽ ነው። አረ እኔ አልተንቀጠቀጥኩም። ሉሊትም ተጽቃ ብድቅትልና ትሄዳለች። ጽም ወይዘሮ ሉሊት አሁን ጨዋታው በይፋ ተጀምሯል። እሺ ብላ ከት ብላ ትስቃል። ና ቴራም ወክ እያደረጉ እህቴ አሁን ምን እንደሆንሽ አትነግርኝም? ይላታል ወንድሜ አሁን ካንተ ጋር መሆኑ ሰላም ይሰማኛል። ሌላውን ቶሆ ልትነግርኝማ ይገባል። እንደዚህ ሆነሽ እኮ አይችሽ አላውቅም ይላታል ናወድ እንደዚህ እንድትሆኝ ማኑ ያደረገሽ አትነግርኝም? ይላታል ወንድሜ አሁን ካንተ ጋራ ወክ ማረግ ብቻ ነው የምፈልገው። እሺ አንቺ ብቻ ተረጋጊ ግን አብረን ባንወጣ የት ልትሄጂ ነበር? ይላታል። ጓደኞች ጋኗ የት ይሄዳለው። ምንም ነገር ቢያጋጥምሽ እንደዚህ መሆን የለብሽም። በዛሬ ደግሞ እማየኮ ትጨነቃለች ይችላል አዩ በቃ አሁን ተረጋጊ። የምትፈልጊው ነገር ካለ ጠይቂኝ። ምንም አልፈልግም ከአንተ ጋር መሆን ብቻ ነው የምፈልገው። ቢኒም ለሲ ስልክ ደውልላታል። ቤንዬ፣ እንዴት ነህ? እስከምትደውልልኝ እኮ ስልክ ነው የጠበቅኩ ነበር ትለዋለች። ለምንድን ነው የምትጠብቂው? እኔ ካልደወልኩ አንቺ አደወይም ማለት ነው። አይ አይ እንደዚያ አይደለም፣ ምናልባት ስራ ከበዛብህ ብዬ ነው። ያው ልጅ ከዚህም በኋላ እንደዚህ እንዳትኝ የሰው ልጅ ትንሿን ነገር ማለፍ ያቃተ ሆኖ የሚራራቀው ይላት። እንዴት ነበር ይላ ትለዋለች። አሪፍ ነበር። ከወንድምሽ ጋር ነው እንዴ? ከወንድሜ ጋር ነበር። ታዲያ እንደዚያ ከሆነ ለምን ቤት አልመጣም ትላለች። አይ አንድ አስፈላጊ ነገር ላወራው ፈልጌ ጠርቼው ነው። ምን ነው ምን ተፈጠረ? እነግን ይወቁ ያለ በሪንኳኳል ቆይ ቢንዬ፣ ትለዋለች። ወዲያውን ትወጣና ስታይ ፖስታ ታያለች። በተመሳሳይ መልገድ አንድ ጊዜም እንዲሁ አግኝታ ነበር። ቆይ ማነው ስራ ፈት ፖስታ የሚያስቀምጠው ጎሽ ትላለች። ነው ምንደፈጥሮ ነው ስላት፣ አንኳኩ ስከፍት ማንም የለም ተወባክ ስትል፣ ወዲያውን ደግሞ ተመልሶ ንኳ ይየቆይ መልሼ ደውልሃለው ብላ በሩን ስጓን ሰግጣ በሩን ከፈተች። ስትከፍት ስሩ ፖስታ አገኘች። ፖስታውን ይዛ እየገባች ነበረ ውጭም ብታይ ምንም ሰው የለም። እናቴ የሆነ ሰው ከኋላ እየተከተለው ነው። በጨለማ ውስጥ ቶሎቶሎ ይራመዳል። እሱም ሰውየውም ከኋላ እየተከተለው ነው። እንደምንም ብሎ ወደሆነ ቦታ ለመሸወድ ሞከረ። ወዲያውኑ ስልክ ይደወልለታል። እናቴ ስልኩን አንስቶ ሄሎ ሲል ወይዘሮ ስሳን ነበረች። የት ሆነ ነው የምትንሾካሾከው ትለዋል መንገድ ላይ ነኝ፣ ሰዎቹ እየተከታተሉ ነው። ሰዎቹማ ሁሌ አይደል እንደሚከታተሉ አይ አሁን እንኳን የማመልጣቸው አይመስለኝም። የት አካባቢ ነህ? ምንና ምንን ልብስ እንደለበስክ ንገረኝ። የለበሰውን ልብስም ይነግራታል። እሺ በቃ አሁን የደወልኩልህ ልጅ የሆነችውን ነገር ነግራት ከሆነ ብዬ ነው የደው እንድት ነግረኝ ብዬ ነው። ምንም የተለየ ነገር የለም፣ ምንም አልነገረችኝም። አሁን ካለውበት ወጥመድ ላምልጥ እና ብናወራ ይሻልም ወይ? እሽ በቃ ስልክህን እጠብቃለሁ አለች። ወዲያውም ካለበት ቦታ ተንቀሳቀሰ። በመሃል ሜዳ ላይ አንድ ጃኬት የለበሰ ሸውዬ ቆም አለ። ወዲያውንም መኪናዋ ተነሳች። ተኋላም የሀፌድ ሰራተኛ የሆነው ፈገግ እያለ አሁን እጅ አለው የሚል ምልክት ነው መሰለኝ በፈገግታ ከኋላ እየመጣ ነው። መኪናዋን መብራት እያበራች ነው። ምን ይፈጠር ይሆን? ናቲን ይዙት ይሆን? የዛሬው በዚህ አብቅቷል። ቀጣይ እናያለን። መልካም ቆይታ